ህወንጀል ወንጀል የሚሰሩት ሁሉ ለእያንዳንድ ደረሰባቸው ማለት ነው። ዘላለም በዚህ አይነት በጣም ነው የምናመሰግነው የእኛ ጀግና ማለት ነው። ጀግና ነው። ወላሂ ወንጀል የሚሰሩት ለእያንዳንዳቸው ደርሶባቸው በቁጥጥር ስር እያዋሉ ነው ማለት ነው። በጣም ደስ ይላል። እነዚህ ሰዎች ሞራል መስጠት፣ ሼር ላይክ በማድረግ ቪዲዮቻቸው ገብተን በማየት እናበረታታቸው ማለት ነው። ምክንያቱም ይህ እንደዚህ አይነት ነገር ሁለተኛ በኢትዮጵያ አይፈጠርም ማለት ነው። ይህ የሚሰራው ስራ ይፈጠራል ብሎ ማንም አላሰበም ነበር። እንደዚህ አይነት ድርጊት ይመጣል ተብሎ ማንም አላሰበም ነበር። እንደምታዩ ደግሞ እዛ ቀን እንደዚህ ናቲ ተገኘ። ናቲ እንግዲህ ተሰዋ፣ ወደ ሌላ ሀገር ገባ። ሊያመልጡት ሲሉ፣ ሊያስለምጡ ሲሉ ተይዘዋል ማለት ነው። መኪናውን ያው አይታችኋል፣ እንዴት አድርጎ ሮጦም እንደያዘው። ያው እሱን ሲያዝ ናቲ ሲያስተርፉ የሚያዘው ወጉት የድምፅ ማለት ነው። በጭዜ ማለት ነው ግን ጩቤውን የናቲ ነበር የተዘጋጀ ዋለ። ልጅ በሆነ ተናገረ። አብሮ የነበረው ልጅ የመስል ተባባሪ ማለት ነው። ናቲ ነበረ እንደገና ደግሞ ናቲ በናቲ የመጣ እናተ ትያዛላችሁ፣ ትገደላላችሁ ሲባል እሱ ሊናግዶ ፈልገን ነበር። ወይም አስፋት ጥሎ ፈልገን ነበር። አስፋት ላይ ወስተን እንጥሎ ነበረ ፈልገን ነበር። አስፋት ላይ ወስተን ነበር እንጣሎ ስራ የነበረችው ቢሆን የተዘጋጀለት ነበረ። የሱየው የሆነውን አለ እንደምትመለስ ስትናክ ደግሞ መኪናውን ወደ ሌላው እንትን ያለው አጠማዘዝ ነው አለ ወደ ነበር ብሎ የተዘጋጀለት ቤት ነበረው፣ ወይንም እዛ ወስተን ባዶ ቤት እዛ ወስተን እንቀረቅረው የሚንቀራከተው ነበረ። የእናት ድረሳችለት እንጂ ምክንያቱም አሁን መስፍን እኔ ይገለኛል። ይሄን ይሄን ነገር ቢሰማ ራሱ እኔ ይገለኛል። ያክቴን ልጅ አሳልፌ ሰጥቼዋለሁ። ምክንያቱ ወደፊት ቸግሮኝ ነበረ። ብር ፈልጌ ብር ፈልጌ ብር አልነበረኝም ነበረ ቸግሮ ነበረ። የብር ብዬ አሁን ማልገባበት ህይወት ውስጥ ገባሁኝ። የማይገባበት ህይወት ውስጥ ገባሁ። ማልገባበት ነገር ገባሁኝ ለብር ብዬ ነው ብሎ ልጁ እውነቱ ተናገረ ማለት ነው። መስፍን አረመኔ ሰው ነው። እሺ ካላልኩት እንደሚገለኝ ቤተሰቦቼ ሁሉም እንደሚያጠፋብኝ አውቃለሁ ። ሁሉም ሰው ብዙ ሰው ነው ያገደው። ብዙ ሰው ነው በብር የሸወዳቸው። ብዙዎቹ ናቸው እንዲሚያረጋቸው ብሎ ተናገረ። ላቸዋለሁ የተናገረውት ጉድ ነው። ገና እያረጋቸው የሚያረጋቸው የነበረው እናቲ ይሄ የማህሌት ወንድም የደረሰበትን ነገር ሲናገር እንዴት እንዳረገውት እዛ እንዴት እንደሚያሰቃየው የነበረው ሁሉም ተናግረዋልና እንዳለ ተናግረዋል። ላቸዋለሁ እንዴት እንዳረገው ምግብ እንደማይሰጡት እንደሚመታው በአንድ ብቻ አይደለም፣ በጠባቂዎች ሁሉም እንደሚያስመቱት እንዴት እንደሚያደርጉት እንዴት እንደሚደበድቡት ሁሉም አብሮ የነበረው ልጅ እውነቱን አወጣ ማለት ነው። እና መስፍን የምትባል ሰውዬው የስራን ይስጥ ማለት ነው። አንድ ደግሞ ተመስፍን ደግሞ ተባባሪ ሆኖ አንድ ሽማግሌ እንዳያችሁት፣ እሱም ደግሞ እሱን እንደዚህ አይነት ነገር እያደረገ ማለት ነው። ልክ ሲያዝ መስፍን እኮ ከሀገር ወጥተዋል እንደምትመጡ ማወቅ ያለው ዘላለም የባክል ልቀቀኝ ብሎ እያለመኑት ማለት ነው። እሱ እሳቸውም ትልቅ ሰው ናቸው። እሷቸውም በቁጥጥር ስር ዋሉ። ሁሉም ተያዙ ማለት ነው። አሁን ደግሞ መስፍን ነው የቀረው። መስፍን መስፍን ነገር አበቃለት መሰለኝ። ከእንግዲህ ታያላችሁ። መስፍን ተይዟል ብለን እልል ብለን ነው ምንገባ ማለት ነው። የዚህ ሰው ደም ሁሉም፣ የዚህ ሰው ጉልበት ሁሉም፣ የዚህ ሰው ሁሉም ልብ የሰረቀ የዚህ ሰው ሁሉም እንደዚህ እያረገ እንግዲህ በአካል ቁጭ ብሎ እናያለን ብለን አናስብም። ያው እንደሚደርሱለት ነው። እሱም ደርሶለት እነሱም እንዳሰቃየ እነዚህ ልጆች ሴት ወንድ ሳይል እንዳሰቃየ እሱም መሰቃየት አለበት ማለት ነው። እንግዲህ በአካል ያሳዩናል ማለት ነው። እንደዚህ እንደዚህ እንደ እሱ እንዳስጨነቃቸው እንደዚህ ወጣ ገባ እንዳረጋቸው ማለት ነው። ማለት አሁንም እንደዚህ በአደባባይ ወጥቶ ማለት ነው፣ እንደዚህ እንዲደረግ እንፈልጋለን ማለት ነው። አላህም ደግሞ አይተውም ያሳያቸዋል ማለት ነው። እና ቤተሰቦቹ፣ በጣም የሚገርም ነገር ነው። እውነት የዚህ አይነት ነገር ማለት ነው። በጣም የቪዲዮ ከሰራ ቆይቼ ነበረ ተመችኝም ነበረ። ዛሬ አዳምጬ ሳይ ነው እውነት ደግሞ። እነዚህ ሰዎች እውነተኛ ነገር ነው የሚያመጡት ውሸት አይደለም፣ እውነት ነገር ነው የሚሰሩት ማለት ነው ህጋዊ ነገር ነው የሚሰሩት ትንሽ ይሄ እቃ እቃ መጫወት አይደለም እውነት ጥሩ ነገር ነው የሚሰሩት የሁሉም ሰው ትምህርት የሚሆንበት እንደ እነሱ ጀግና ቢኖር ኢትዮጵያ ውስጥ እንደዚህ አይነት ወንጀለኞች አይኖሩም ነበር እንዳለ ይጠፉ ነበረ ማለት ነው ያ አሁንም ታያላችሁ ኢንሻላህ ማለት ነው አሁንም መስፍን አቶ መስፍን የሚባል ሰውየው እንደሚያዝ ነው ልጆቹም ጋር ተደርሷል አይታቸዋል ሉሉ ለቀዋል ሉሉ ጋር ተለቋል። እንግዲህ ሉ ጋር ላያችሁ ማየት ትችላላችሁ ማለት ነው። እሱን ታሪክ ግን አመጣላችኋል። እንዴት እንደሆነ ልጆቹ እንደተገኙ እንዴት እንደሆነ ልጆቹ ጋር ያለው ነገር ሁሉም እሱ አመጣላችኋለሁ። የዛሬ ግን በዚህ ነው የመጣሁት ማለት ነው። በዘላለም ቪዲዮ ነው የመጣሁት ማለት ነው። በጣም በቃ ኒንጃ እናንተ ተሰው ጋር መኖሩ እራሱ ያስጠላ ማለት ነው። ተሰው ጋር መኖሩ ከሰው ጋር መኖር በጣም ይከብዳል ማለት ነው። ለምን ብቻዬን ብቸኝነት እንምረጥ የምትሉበት ጊዜ ነው የመጣው ማለት ነው። በጣም አስከፊ ጊዜ፣ በጣም ክፉ ጊዜ ነው የመጣብን ማለት ነው። እነዚህ ልጆች ምን አድርጎ ነው እንደሚያሰቃያቸው ውስጥ፣ ምን ሰርቶ ነው እንደሚያረጋቸው ማለት ነው። ምን አድርጎ ምንም እኮ ያረጉት ነገር የለም ምንም የሰሩት ነገር የለም። በተለይ ሴት ልጅ፣ ሴት ልጅ ምን ጠንካራ አይደለች። ሴት ልጅ ላይ እንደዚህ የሚያደርጉ አይታችኋል። መህሌት እንግዲህ እኔ ናክስ ቃይ ወጥቶበት አሁን መድኃኒቱ ከሀገር ውጭ ሆኗል። ከሀገር ውጭ ነው ሄዳ እንድታከም ገነ እነሱን እየተሯሯጡ ነው እነዘላለም እነ እስረ ቤት የተሯሯጡ ነው ማለት ነው። አሁን ናቲ ደግሞ አኪም ቤት ነው ታውቃላችሁ። ምንም አያቅም ሲመጣ ራሱ መስፍን መጣ መስፍን መጣ መስፍን ልቃቀኝ እባክህ አትሰረኝ አትምታኝ ብሎ ያቀዥዋል ማለት ነው። ለምን እየሰራው ተንኮል ነገር ያሰራበት እሱ ነው። ተንኮል ነገር የሰራበት እሱ ነው ያው በህልማቸው ይመጣ። እናንተም መጥፎ ቀን ነገር ቀን ያያችሁ መጥፎ ነገር ማታም ስትተኙ ይመጣባቸው ማለት ነው። እሱ ግን የገዛው የገዛ ነዘላለም ሲያይ ሁሉ መስፍን ባክል ቀቀኝ ባክል መስፍናል እያለ ማለት ነው። በጣም በጣም እንጃ እኔ የሰው ህይወት ሰው እንዴት በሰው ህይወት ሰው እንደሚገባ አላውቅም። ብቻ እንደዚህ አይነት ፈጣሪ ብቻ አላ ብቻ ማለት ነው። ያለው ሀቁ ሀቁ እውነቱ ሀቁ ያውጣው ማለት ነው። እንግዲህ እነዚህ ዘላለም እና ሉሉ ስረ ቤተሰቦች በዚህ ላይ ካሜራ የሚይዙት ሰዎች ሁሉ በጣም ነው የምናመሰግናቸው ማለት ነው። እነዚህ ልጆችን ተባብራችሁ፣ እናት አባት የሌላቸው ልጆች ተባብራችሁ በእጃችሁን አስገብታችኋል። እንግዲህ ሐኪም ቤት እንግዲህ ያሳከማችሁ፣ ጸበል ወሰዳችሁ፣ እየጠመቃችሁ፣ የተለያዩ ስጦታ እየሰጣችሁ ደስተኛ እንዲሆኑ ያደረጋችሁ ነው። በጣም ነው የምናመሰግናቸው። እውነት እናንተ ክብር ይገባቸዋል ማለት ነው እናንተ ጀግና ጀግና የተባሉ ጀግና ናቸው። በጣም ነው ምና እና ቤተሰቦች እንግዲህ የዛሬ ቪዲዮ ይህን ይመስላል ላችኋለሁ። ከወደዳችሁ ሼር ላይክ በማድረግ አሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ ሆኖ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ምሽት ይሆነላችሁ።